ሰላም ሰላም የቻናሌ ቤተሰቦች፣ እንኳን በሰላም መጣችሁ። ዛሬ ላይ ብዙዎቻችን የተለያዩ ጭማቂዎችን እንወዳለን፣ አንዳንዶቻችንም በየቀኑ የመጠጣት ልማድ አለን። ዛሬ የምናወራው ስለ አንድ ልዩና ብዙዎች ስለሚያፈቅሩት ጭማቂ ነው። የቀይስር ጭማቂ ኪያሰር ጂያስ፣ በተለይ በካናዳ እና በሌሎች የዓለም ክፍሎች ተወዳጅ የሆነው ይህ ቲማቲም እና ክላምብሮዝ ቅልቅል ጭማቂ ብዙዎቻችን እንደቀላል የምንወስደው መጠጥ ነው። ግን በየቀኑ ብጠጡት ሰውነታችሁ ላይ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? አትደነቁ! የዛሬው ቪዲያችን የቀይ ስር ጭማቂን በየቀኑ የመጠጣት ልምድ በጤናችን ላይ ሊያስከትል የሚችለውን አምስት አደገኛ ነገሮችን ይጅላችሁ መቻለው። ይህንን ቪዲዮ ሳታዩ የኪሳር ጭማቂ እንዳትጠጡ እስከ መጨረሻው ድረስ አብራችሁን ቆዩ። አንድ ከፍተኛ የጨው ሶዲየም መጠንና የደም ግፊት መጨመር። የቀይ ስር ጭማቂ ዋናው እና አደገኛው ጠላቱ ከፍተኛ የጨው መጠን ነው። አንድ መካከለኛ መጠን ያለው የኪሳር ጭማቂ ለምሳሌ 250 ሚሊሊትር ከአንድ ብርጭቆ በላይ በቀላሉ ከሚመከረው የቀን የጨው መጠን ግማሽ ወይም ከዛ በላይ ሊይዝ ይችላል። በየቀኑ ይህን ያህል ጨው መውሰድ የደም ግፊት መጠንን በእጅጉ እንዲጨምር ያደርጋል። ምን ይከሰታል? ከፍተኛ የደም ግፊት ደግሞ ለልብ ሕመም፣ ለስትሮክ፣ ለአንጎል ውስጥ ደም መፍሰስ እና ለኩላሊት ችግሮች የሚያጋልጥ ዋነኛ መንስኤ ነው። የደም ሥሮቻችን ላይ ጫና ስለሚፈጠር፣ በረጅም ጊዜ ውስጥ ለከፋ የጤና ችግሮች ይዳርገናል። ሁለት የተደበቁ ስኳሮች እና ክብደት መጨመር ምንም እንኳን የቀይስር ጭማቂ እንደ ፍራፍሬ ጭማቂዎች ብዙ ስኳር ባይኖረውም፣ አንዳንድ የንግድ ምርቶች ግን የጣዕም ማሻሻያዎችን ወይም ስኳርን ሊጨምሩ ይችላሉ። በተጨማሪም ቲማቲም በራሱ ተፈጥሯዊ ስኳር ስላለው በየቀኑ በብዛት ሲወሰድ ለሰውነታችን የሚገባው የካሎሪ መጠን ይጨምራል። ምን ይከሰታል? ከመጠን በላይ የካሎሪ እና የስኳር መጠን መውሰድ ለክብደት መጨመር፣ ለኢንሱሊን መቋቋም ኢንሱሊን ሬሲስተንስ እና ለስኳር ህመም ተጋላጭነትን ይጨምራል። ከጣፋጭ መጠጦች ጋር ሲነጻጸር አነስተኛ ቢሆንም የዕለት ተዕለት ልማድ ከሆነ ችግር ሊሆን ይችላል። 3 የጨጓራና የአንጀት ችግሮች ዲጀስቲቭ ኤስስ። የቀይ ስር ጭማቂ ውስጥ ያለው የቲማቲም አሲዳማነት እንዲሁም የቅመማ ቅመም ለምሳሌ ትኩስ ሶስ መኖር ለአንዳንድ ሰዎች የጨጓራ ምቾት ማጣትን ሊያስከትል ይችላል። ምን ይከሰታል? በየቀኑ ሲወሰድ ለጨጓራ ቁስለት ጄረድ ለቃር ሂያድ ቤረን ወይም ለሆድ ህመም እና ምቾት ማጣት ሊያጋልጥ ይችላል። በተለይ እሱ የጨጓራና የአንጀት ስርዓት ላላቸው ሰዎች ይህ ከባድ ችግር ሊሆን ይችላል። አራት በቂ ያልሆነ የተመጣጠነ ምግብ አቅርቦት ዋክ ኦፍ ኒትሪሽን ኦፍ ጋሬዲ የቀይ ስር ጭማቂ በቲማቲም ምክንያት አንዳንድ ቪታሚኖች እንደ ቫይታሚን ሲ እና አንቲኦክሲደንትስ ቢኖረውም በየቀኑ የሚጠጣ ከሆነ ከሌሎች ጠቃሚ ምግቦች ልናገኛቸው የምንችላቸውን የተለያዩ ንጥረ ምግቦች ለመተካት በቂ አይደለም። ምን ይከሰታል? ሰውነታችን ለመደበኛ ስራው የሚያስፈልጉት የተለያዩ ቪታሚኖች፣ ማዕድናት፣ ፋይበር እና ፕሮቲኖች አሉ። የቀይ ስር ጭማቂን እንደ ዋና መጠጥ በየቀኑ መጠቀም ሚዛናዊ የሆነ አመጋገብ እንዳናገኝ በማድረግ የአጠቃላይ ጤንነታችንን ሊጎዳ ይችላል። ሙሉ ፍራፍሬዎችና አትክልቶች ውስጥ ያለው ፋይበር በጭማቂው ውስጥ በበቂ መጠን ላይገኝ ይችላል። አምስት የኩላሊት ጫና እና ፈሳሽ መቋጠር ኪድኒ ስትሬን የጨው መጠን መጨመር ኩላሊቶቻችን ተጨማሪ ስራ እንዲሰሩ ያደርጋቸዋል። ሰውነታችን ከመጠን በላይ ጨውን ለማስወገድ ብዙ ፈሳሽ እንዲያጣ ያደርጋል፣ ወይም ደግሞ በተቃራኒው ፈሳሽን እንዲቋጥር ኢደማ ያደርጋል። ምን ይከሰታል? በረጅም ጊዜ ውስጥ የኩላሊት ጫና የኩላሊት ጉዳትን ሊያስከትል ይችላል። በተጨማሪም ከመጠን በላይ ጨው ፈሳሽ በሰውነት ውስጥ እንዲከማች በማድረግ የእግር፣ የእጅ እና የፊት እብጠት ያስከትላል። እና ሙድ ተመልካቾች፣ የቀይ ስር ጭማቂ አልፎ አልፎ መደሰት ችግር ላይኖረው ይችላል፣ ነገር ግን በየቀኑ የመጠጣት ልማድ ካላችሁ ለእነዚህ ሁሉ የጤና ችግሮች ራሳችሁን እያጋለጣችሁ መሆኑን መገንዘብ አለባችሁ። አስፈላጊ ማሳሰቢያ፣ ይህ ቪዲዮ አጠቃላይ የጤና መረጃዎችን የሚያቀርብ እንጂ የሕክምና ምክር አይደለም። ስለ ጤናው የሚያሳስብዎት ነገር ካለ ሁል ጊዜ የሕክምና ባለሙያ ያማክሩ። ይህ ቪዲዮ መረጃ ሰጪ ሆኖ ካገኘችሁት ላይክ ማድረግ እንዳትረሱ ለሌሎችም እንዲደርስ ሼር አድርጉት። ስለ ቀይስር ጭማቂ ወይም ሌሎች ምግቦች ያላችሁን አስተያየት ከታች ኮሜንት ቦታ ላይ ጻፉልኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጤናማ ጊዜ ይሁንላችሁ።